አስገራሚ ነገሮች ናቸው ውሳኔዎቹ፣ ማስገረሙን የቀጠለው ማንቸስተር ዩናይትድ። እሺ ትላንትናም የተገረምንባቸውን ውሳኔዎች ወስኖ የተወሰኑትን አንስተን ነበረ። በተለይ በዋንጫ ጨዋታው ላይ ከትኬት ጋር በተያያዘ ለእያንዳንዱ የማንቸስተር ዩናይትድ ተጫዋች ሁለት ሁለት ትኬቶች ብቻ እንደሚፈቀዱ ያን ከዛ በላይ ግን ትኬቶችን ማግኘት የሚፈልጉ የማንቸስተር ዩናይትድ ተጫዋቾች በግዢ በግዢ መልክ ክለቡ እንደሚያቀርብላቸው፣ እንደገና ደግሞ አስር ገዝታችሁም ቢሆን ሰዎቻችሁ መግባትና መውጣት የኔ ኃላፊነት አይደለም፣ አላስተናግድላችሁምም ብሏል። አሁን ማስተናገድ ያው የራሱ ኮስት ቢኖረውም እንግዲህ ኮስቱን ለማስቀረት ነው አላቅም ለማንኛውም ማንቸስተር ዩናይትድ አስራ አምስት ሺህ ያህል ቲኬቶች አሉት ከእነዚህ አስራ አምስት ሺህ ቲኬቶች ውስጥ እጅግ የሚበዛውን ደጋፊዎቹ ገዝተው ወደ ሳን ማሜስ እንዲሄዱና ስቴዲየም እንዲገቡ እፈልጋለሁ የሚል አቋሙን ገልጿል ማንቸስተር ዩናይትድ በጣም በጣም ጠንካራ የሚባሉ ውሳኔዎችን ወስኖ ነው በነገራችን ላይ በጣም መነጋገሪያ እየሆነ ያለው ወይም መነጋገሪነቱ እየቀጠለ ያለው እንግዲህ ክለቦች እንደነዚህ ያሉ የድል ደረጃዎች ላይ ሲደርሱ የሚያደርጓቸው የተለመዱ ነገሮች አሉ። ለወጪ አይን የላቸው ብዙዎቹ። እንግዲህ ማንቸስተር ዩናይትድ ለዚህ እንዲበቃ ተጫዋቾቹ ያደረጉት አስተዋጽኦ አለ። ተጫዋቾቹ ያደረጉት አስተዋጽኦ ብቻ ሳይሆን ግን ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆኖ ሲቀጠር ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ ይዟቸው የመጡ አባላት አሉት። የኮቺንግ ስታፍ የሚባሉ ወይም ደግሞ በኮቺንግ ስታፍ ስር የሚካተቱ ሆነው ፊዚዎች ሊኖሩ ይችላሉ፣ ኮቾች ሊኖሩ ይችላሉ። በተለያየ መንገድ ኮች የሚያደርጉ ተጫዋቾቻቸውን ማለት ነው። ስፔሲፊክ የሆነ ነገር ላይ ስፔሻላይዝ ያደረጉት ነገር ላይ የሚያሰለጥኑ ተጫዋቾቻቸውን የሚያዘጋጁ አሉ እና ወደ ስፔን የሚደረገው ጉዞ ላይ ማንቸስተር ዩናይትድ ምን መወሰኑን ይሰማን ሩበና ወደ ሰላሳ ለሚደርሱ የማንቸስተር ዩናይትድ ስታፍስ የባክሩም ስታፍስ ተብሎ የሚጠሩት ማለት ነው። ብዙ ጊዜ ደጅም ማናያቸው ግን ለማንቸስተር ዩናይትድ እዚህ መድረሱ ውስጥ አስተዋጽኦ አላቸው አስተዋጽኦ አላቸው ብሎ ስለሚያምን ማንቸስተር ዩናይትድ የብዛሜነ ስም ደሞዝ የሚከፍላቸው ናቸው። ለእናንተ ትኬት ቆርጬ ሳንማሜስ ይዣችኋለሁ አልሄድማ ነው። ማንቸስተር ዩናይትድ ይህንን መወሰኑን ሲሰማ ነው ሩብን አሞሪም እነዚህ ሰዎች ረድተውናል፣ ይሄ ስኬት የነሱም ነው። ስለዚህ የነዚህን ሰላሳ ሰዎች ቲኬት እና ጓደኞቻቸውን ወይም ቤተሰቦቻቸውን ይዘው ወደ ሳን ማሜስ የሚሄዱ ከሆነ እኔ ከፍለዋለሁ አለ ሩበን አሞሪም። ነው ይሄንን የሚለው እኔ ከፍለዋለሁ፣ የነሱ ወጪ በእኔ ነው። አንዳንዶቹ ማንቸስተር ዩናይትድ ትቷቸው ቢሄድ የሚከፈላቸው ክፍያ ብዙ ሆኖ ራሳቸው አውጥተው የሚከፍሉ አይደሉም። በጣም በጣም አነስተኛ ክፍያ የሚከፈላቸው ናቸው። ትልቅ አገልግሎት ግን ረድተውኛል ብሎ ሚያምን ስኬቱ የእነሱም ነው ብሎ ግን አሞሪም ያምናል። ስለሆነም እነሱን ትቶ መሄድ ስኖት አን ኦፕሽን ጥሩ አማራጭ አይደለም፣ እኔ ቴኬር አረገዋለሁ አለ። እና በጣም መነጋገሪያ የሆነ በጣም በጣም በጣም በትልቁ ትኩረት ሳበ። በነገራችን ላይ ቶተናም እኔ ካሸነፍኩ በአደባባይ ደስታችንን አብረንም እንገልጸው ይላል አለ እኮ ፓሬድ አለ። በክፍት አውቶቡስ ላይ ሆነን ደስታችንን አብረን እንገልጻለን አለ። ማንቸስተር ዩናይትድ ፓሬድ የሚባል ነገር የለም የሚሆነው ባርቢኪው አዘጋጅተን ነው ሰለብሬት የምናደረገው አለ። ፓሪስ ሳንዣርማ ወደ አውሮፓ ቻምፒዮንስ ሊግ ፍጻሜ በመድረሱ ስድስት መቶ ለሚደርሱ አባላት ከኢንተር ሚላን ጋራ በሜይ ሰላሳ አንድ በሚዩኒክ በሚደረገው ጨዋታ ሙሉ ወጪያቸውን ሸፍኖ ይዤ እሄዳለሁ እያለ ነው ስድስት መቶ ለሚደርሱ ሰዎች። ማንቸስተር ዩናይትድ ደግሞ ማንቸስተር ዩናይትድ እዚህ ለመድረሱ ለአንድም ቀን ቢሆን እግር ያሹ። እውነቴን እኮ ነው የምነግረው። ለሰላሳ ቀንም ቢሆን እግር ያሹ ወይም አመቱን ሙሉ በዛ ስራ ላይ የነበሩት ሰዎች አትሄዱም፣ እኔ ከፍዬ አልወስዳችሁም አላቸው። ይህንን ወጪ ነው በእኔ ይሁን እያለ ያለው ሮብና ሞሪያ አዎ ደግሞ አሁን ለሩበና ሞሪ ይሄንን ከሚያደርግ ማንቸስተር ዩናይትድ እንኳን የለኝም ቢል ራት ክሊፍ ለምን አያረጉትም? አላልኩም። ምን እሺ፣ ማንቸስተር ዩናይትድ ስላልቻለ ነው፣ በቃ ካልቻለ አልቻለም ነው፣ በቃ እሺ። ግን ራት ክሊፍ ግን ይችላሉ። ዋ አው፣ ግን የማን ውሳኔ ነው? አይደለኝ፣ ሀብታም ሰው ናቸው። አው፣ እሱም ሀብታም ሰው ናቸው። ግን የእሳቸው ውሳኔስ የለበትም ወይ? የእሳቸው ሀሳብ የለበትም ወይ? የሳቸው ውሳኔ እኮ ልሽ በሁለት መንገድ ነው ድርጅቱ እንደ ማንቸስተር ዩናይትድ እንደ ድርጅቱ ሰጂ ና ድርጅቱ መክፈል አይችልም። ማንቸስተር ዩናይትድ ፋይናንሻሊ ራሱ እነዚህን ሰዎች ይዞ ይሄድ ቢባል ለእነዚህ ሰዎች የሚወጣው ወጪ የማንቸስተር ዩናይትድን የባላንስ ሺት ያዛባዋል ብለው አስበው ከሆነ ጥንቃቄ ማድረግ አለብን ብለሽ እንደ ድርጅት ማውጣት አንችልም ከድርጅቱ አካውንት የማንቸስተር ዩናይትድ ሬስፖንስብሊቲ አይሆን እኮ ልት ትችላለች። ምንም ችግር የለውም። ማንም እንዲህ ያለ ጥንቃቄ ሊያደርግ ይችላል። ከግል ግን ማድረግ ትችላለች። ሁለት እኮ ይለያያል። ከግል ስለዚህ ልክ ሮበን አሞሪም እንዳደረገው ከግል ማለት ቆይ፣ አይ ቀድሜ ያነሳሽው ጥያቄ ራትክሊፍ ይሄንን የወሰኑት እሳቸው ናቸው ስላለሽ ነው። ሁለቱ እንዳይምታታ ነው። እሳቸው የወሰኑት ከግል አካውንታቸው አይደለም። እሳቸው የወሰኑት ማንቸስተር ዩናይትድ ወስነው ከሆነ ማንቸስተር ዩናይትድ ይህንን ቢያደርግ የገባንበትን የፋይናንስ ቀውስ ያባብስብናል ብለው እንደ ተቋም ይህንን ማድረግ የለብንም ብለው ወስነው ሊሆን ይችላል። እንደ ተቋም ነገር ግን እነዚህ ሰዎችን አስ ይሄ ማን ደሞ በራሽናል ቲንኪንግ ደግሞ ከግምት ውስጥ ማስገባት አለብን። ግን እኔ ቴክ ኬር አደርገዋለሁ ማለት ግን ይችላሉ። የግሎጫቸው ይሆናል ማለት የአሞሪም የግሎጪ ከሚሆን የማንቸስተር ዩናይትድ ሀያ ሰባት በመቶ ባለቤት የሆኑት የራት ክሊፍ የግሎጪ ቢሆን ኬሪያቸውን አያሳይም፣ የበለጠ አያሳይም፣ ያሳያል። ያሞሪ ምዳባግን ይህንን ጥያቄ ያነስ ልክ ነው እኮ የግልና የክለብ ጉዳይ ለያይቶ ማየቱ አስፈላጊ ነው የሚለው በግል እሳቸው ይሄንን ኃላፊነት ቢወጡ ጥሩ ነው የሚለው አሪፍ ሀሳብ ነው። ግን ይሄኛው ሀሳብ ቢኖራቸው ኖሮ እዛኛው ውሳኔም ላይ የራሳቸው የሆነ ተጽዕኖ ያሳድራሉ ብዬ ነው አልገባሽም ማለት ነው? ገብቶኛል። እዛኛው ያኛው ውሳኔማ፣ በቃ ማንቸስተር ዩናይትድ እንደዚህ ያለውን ነገር ቢያደርግ ይጎዳል ስላሉ ያንን ውሳኔ ማስቀየራቸው ማንቸስተር ዩናይትድን መጉዳት ነው ብለሽ ሰጁ ድርጅቱ ወይም ክለቡ አሁን ካለበት የፋይናንስ ቀውስ አንጻር፣ አይ ይህንንማ አንሸፍንላቸው ማስባል ማንቸስተር ዩናይትድን መጉዳት ነው ብለው አስበውት ከሆነ ትክክለኛ ውሳኔ ነው ቢሆን ይሄንን ውሳኔ መቀየር ማንቸስተር ዩናይትድን መጉዳት ምክንያቱም የማንቸስተር ዩናይትድን ወጪ ማብዛት ስለሚሆን ወጪ ማብዛትህን እያየው ነው ወጪ ማብዛትህን ተከትሎ አደጋ ውስጥ ልትገባ ነው የተባለን ተቋም ስትመሪ እንደ ሞር ሪስፖንስብል የምትሆኝው ፖፑላር ባይሆንም ውሳኔዎች ደስታን ባይፈጥርም እንደዚህ ያሉ ውሳኔዎችን ነው የምትወስኙ ገብቶሻል መለሽ ይሄ ለማንቸስተር ዩናይትድ ኬር ከማድረግ አንጻር ሊወስኑት ይችላሉ ይሌላ፣ እንደዚህ አገር እኮ አንዳንድ የድርጅት ባለቤቶች እኮ ይሉሻል እኮ ኖ፣ ከካምፓኒው እንኳን አሁን ያንን ማድረግ የምንችልበት ነገር የለም፣ ግን በቃ በግሌ የሆነ ነገር አረግላሉ ይላል። ለምሳሌ የሼር ካምፓኒ የሆነና ዴቪደንድ ይሰጥሻል። ዴቪደንድ ማለት የትርፍ ክፍፍል ማለት ነው። በዓመቱ ካምፓኒያችን ይህንን ያህል ብር ሰርቷል። ይህንን ይህንን ያህል እሱ በግል አካውንትሽ እንደፈላግሽ የምታረጊው ብር ማለት ነው። የትርፍ ክፍፍል ስለሆነ ፐርሰናል አካውንትሽ ውስጥ አለ ያገንዘብ ከዛ የሆነ ኢሹ ሲመጣ ይሄ ተቋም ይሄንን ያደርግ ሲባል ኖ እንደ ተቋም ይሄንን የምናደርግ ከሆነ ይሄንን አደጋ ያመጣብናል ማድረግ የለብንም ትያለሽ፣ ሪስፖንስብል ሆነሽ ማለት ነው ማድረግ የለብንም ይሄንን ከወሰንሽ በኋላ ግን ከግል አካውንትሽ ከተካፈልሻት የትርፍ ክፍፍል ላይ ግን ባይሆነችን የያዛት ማለት ግን ትቻለሽ ነው። ይሄንን ባይሆነችን የያዛት የሚለው በቃ በራስሽ የምትወስኝ ውሳኔ ነው። ያኛው ግን ተቋሙ ከሚገኝበት እውነት አንፃር ማድረግ የማይቻል ሆኖ ስለተገኘ ሊሆን ይችላል ነው የምልሽ። ግን በግላቸው ግን ቢያደርጉ ጥሩ ነበር ብዬ ነበር ያሰብኩት። እሺ፣ ይህንን የግል ውሳኔ ግን የወሰነው አሞሪም ነው። ስለዚህ አሞሪም ሰላሳ የሌሎች የማንቸስተር ዩናይትድ የተለያዩ ስራዎችን የሚያከናውኑ ሰዎች ይህንን ጨዋታ እንዲያዩ ይህንን ጨዋታ እንዲያዩ እድሉን ፈጥሯለሁ። ሌላ ግን ከማንቸስተር ዩናይትድ እንደዚህ በቃ አስገራሚ ውሳኔዎች ጋር በተያያዘ የተሰማው አንደኛው ነገር በውድድር አመቱ መጨረሻ ላይ የሚደረገው የክለቡ ይሄ የሽልማት ስነስርአት የእራት ግብዣ የለም ተብሏል። ይሄም አንድ የተሰማ ነገር ነው። እሱም ይታጠፋል ተብሏል። ይሄኛውን በተመለከተ እንግዲህ በውድድር አመቱ መጨረሻ ላይ የተለያዩ ሽልማቶች ይሰጣሉ። የሰርማት ቤ ፕሌየር ኦፍ የር የሚለው አዋርድ ማለት ነው። የማንቸስተር ናይትድ ተጫዋች ያኛው የሚሰጠው ከዚህ በፊት እነ ክርስቲያኖ ሮናልዶ የወሰዱት፣ ባለፈው አመት ደግሞ ብሩኖ ፈርናንዴዝ ነው ይህንን ሽልማት የወሰደው እና አሁን በዘንድሮው የውድድር አመትም ያው ብሩኖ ፈርናንዴዝ ነው የወስዳል ተብሎ የሚጠበቀው ግን ይህንን አይነት ስነ ስርአት የራት ግብዣ ሴሬሞኒ የለም። ካስቶን ቪላ ጋር ከመጫወታቸው በፊት በውድድር አመቱ የመጨረሻ ጨዋታ ላይ እዛው ሜዳ ውስጥ ይሄ ሽልማት ይከናወናል፣ ለሚገባው ሰው ይሰጠዋል ተብሏል። ይህም አንድ ስለዚህ የተለመደ አንዱ ፕሮግራም ታጥፏል ማለት ነው። በቃ እንደ ይሄ ታጠፈው በገንዘቡ ምክንያት ነው ወይስ ዘንድሮ በፕሪሚየር ሊጉ ደካማ ስለሆነን ይህንን ፕሮግራም አንዳንዴ ክለቦች እንደዛ ስለሚያረጉ ነው ክለቦች ምን ያደርጋሉ? የውድድር አመቱ በጣም ደካማ ሲሆን የተለመደውን እንደዚህ ያለውን ሴርሞኒ አጥፈነዋል ይላሉ። ቼልሲ አርጎ ያውቃል መሰለኝ። ግን የማንቸስተር ከዛ ጋር እንጣጥሎ አልተመለከቱትም። ከገቢው ጋር በተያያዘ ነው ብዙ ሰዎችን ማስተያየት የሰጡት ግን በዛ መንገድ ነው። በቃ የሽልማት ፕሮግራሙም ይደረገው ትርጉም የለውም ማለት ነው። በቃ እንደነዚህ አይነት የሴሌብሬሽን ነገሮች የሉም በዘንድሮ የውድድር አመት የሚለውን በአጠቃላይ ማየት እንችላለን። ከገንዘብም ወይንም ደግሞ ውጤቱ ከፈጠረው ደስተኛ ካለመሆን ስሜትም የመለጨ ሊሆን ይችላል። ግን በአብዛኛው ከገንዘብ ቁጠባ ጋር በተያያዘ የሚነገር ነው የሚሆነው። ይሄም አንድ አብሮ የታየ ነገር ነው። ግን ብዙም ያነጋገሩ ውሳኔዎች ናቸው የሚወሰኑት። የማንቸስተር ዩናይትድን የተለመዱ ነገሮች የሚያስቀሩ ስለሆኑ አንዳንድ ሰዎች ቅር ብሏቸዋል። አንዳንዶቹ ደግሞ ያው ግዴታ ወደሚቀጥለው አመት በተሻለ መንገድ ለመሸጋገር መወሰን ያለባቸው ውሳኔዎች መወሰናቸው ልክ ነው የሚል ሀሳብ ያላቸውም አሉ። ለሁሉም ግን እንግዲህ ማንቸስተር ዩናይትድ ብዙ አዳዲስ ውሳኔዎችን እና የሚያነጋግር ውሳኔዎች እየወሰነ ቀጥሏል። መልካም የማንቸስተር ዩናይትድ አስገራሚ ወይም ማነጋገራቸውን የቀጠሉ የማንቸስተር ዩናይትድ ውሳኔዎች። በተጨማሪ ማንቸስተር ዩናይትድ ለሚቀጥለው የውድድር ዓመት ደግሞ ራሱ ለማጠናከር የሚያደርጋቸው ጥረቶች ተጠናክረው ቀጥለዋል። እነዚህ ጥረቶች በጣም ጥሩ ይመስላሉ። አሁን አሁን የሚሰሙ ወሬዎች አንድም ጥሩ ጥሩ ተጫዋቾችን ወደ ቡድኑ ለመቀላቀል፣ ሁለቱም ከዝውውር ዋጋ አንጻር ማንቸስተር ዩናይትድ የምርም ደግሞ የማይጎዳባቸው የሚመስሉ ዝውውሮችን ማንቸስተር ዩናይትድ ሊያደርግ የተዘጋጀ ነው የተባለው። ከእነዚህ መካከል አንደኛው ማንቸስተር ዩናይትድ የኤፕስዊች ታውኑን የፊት መስመር ተጫዋች ሊያም ዴላፕን የራሱ ለማድረግ እንግዲህ ይህንን ተጫዋች በጣም ብዙ ሰዎች ይፈልጉታል። እድሜው ገና ሀያ ሁለት ነው። የሀያ ሁለት አመቱ ዴላፕ የማንቸስተር ዩናይትድ ተጫዋች የመሆን እድሉ በጣም በጣም ሰፍቷል። ይህንን የማንቸስተር ዩናይትድን ሊሆን እድሉ የሰፋ የተባለውን ሊያም ዴላፕ የተባለውን ተጫዋች ኒውካስል ዩናይትድ ቼልሲ እና ሌሎች የፕሪሚየር ሊጉም ክለቦች ይፈልጉታል የራሳቸው ለማድረግ ጥሩ ነገር ምንድነው ነው ዴላፕን ለማስፈረም የምትፈልጊ ከሆነ ከኢፕስዊች ታውን ጋር ቁጭ ብለሽ የምትነጋገርበት ምንም ምክንያት የለም የውል ማፍረሻው ራሱ ሰላሳ ነው ሰላሳ ሚሊዮን ነው። ስለዚህ ሰላሳ ሚሊዮኑን ከፍለሽ ተጫዋቹን የራስሽ ማድረግ ትችያለሽ። ግን መጀመሪያ ተጫዋቹን ማሳመን ይገባሻል ነው። ግን ስካይ ስፖርትስ እየነገረን የሚገኘው ነገር ማንቸስተር ዩናይትድ ይህንን ተጫዋች ለማግኘት በሚደረገው ፉክክር ውስጥ የበላይነቱን ይዟል። ነው ሁለተኛው ማንቸስተር ዩናይትድ ከዴላፕ በተጨማሪ ደግሞ ኩናንም እንደዚሁ ማቴስኩናን የራሱ ለማድረግ በጣም በጣም በጣም እየሰራ ነው። የዚህ ተጫዋች የውል ማፍረሻ ሂሳብ ስልሳ አራት ሚሊዮን ነው። እድሜው ሀያ አምስት ነው። በፕሪሚየር ሊጉ ራሳቸውን በደንብ መግለጥ ከቻሉ ተጫዋቾች መካከል አንደኛው የማቴስኩና ነው። ስለዚህ ይህም ተጫዋች ማንቸስተር ዩናይትድን መቀላቀል ይፈልጋል። በነገራችን ላይ ማቴስኩና ኩና የማንቸስተር ዩናይትድ የልብ ወዳጅ ነው። ሂ ላቭስ ማንቸስተር ዩናይትድ በጣም ብለው ነው የሚነግሮች በጣም ብዙ ሰዎች ማለት ነው። እና ማንቸስተር ዩናይትድን ለምሳሌ ሊያም ዴላፕ ግን ማንቸስተር ዩናይትድ ብገባ ደስ ይለኛል፣ ግን የማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ የመግባትና ያለመግባት ጉዳይ ቢለይለት ይላል አሉ ሊያም ዴላፕ። ማቲስ ኩና ግን ገባም አልገባም ባይ ነው። ስለዚህ አሁን እውነት ሁለቱን ተጫዋቾች ማንቸስተር ዩናይትድ የሚያገኝ ከሆነ በጣም ጥሩ ነው። እና ይህንንም ተጫዋች ለማስፈረም የልጁ ፍላጎት እና የማንቸስተር ዩናይትድ ፍላጎት ነገሩን ቀላል ያደርግለታል። በዚህም ማንቸስተር ዩናይትድ የተሻለ ቦታን ይዟል የማቲስ ኩናን ፊርማንም ለማግኘት ተብሏል። አርሰናልና አስቶን ቪላ ሌሎቹ የተጫዋቹ ፈላጊ ናቸው። ስለዚህ የላይ ስቴጂ ኒውካስልና ቼልሲ ይፈልጉታል ሊያም ደላፕን። ማቲስ ኩናን ደግሞ አርሰናልና አስቶን ቪላ እንደዚሁ ማንቸስተር ዩናይትድ ይፈልጋሉ። ተጫዋቾቹ ግን የማንቸስተር ዩናይትድ የመሆን እድላቸው በዚህ ወቅት ላይ መስፋቱን የሚገልጹ መረጃዎች ወጥተዋለለሽ ፈልጌ ነው። እሺ፣ ስለዚህ በእነዚህ ተጫዋቾች ላይ የማንቸስተር ዩናይትድ ጠንካራ እንቅስቃሴ እያደረገ ነው። ለነገሩ የማቲያስ እኩና ጉዳይ ሩበን አሞሪምን በጣም የሚወዱት የሚፈልጉት ተጫዋች እንደሆነ ባለፉት ጊዜያት መረጃዎች ሲወጡ ነበር። እንደውም ከወልቨስ ጋር ጨዋታ ካደረጉ በኋላ በሁለቱ መካከል የነበረውን በተገናኝቶ የማውራት ነገርንም መገናኛ ብዙሀኖች ትልቅ ትኩረት ሰጥተውት ነበረ። ለማንኛውም የማንቸስተር ዩናይትድ እንግዲህ አጠቃላይ የዝውውርንም ጉዳይ ስናነሳ ቆይተናል። አድማጮቻችን በያላችሁበት መልካም ጊዜ